አሰላሙ አለይኩም ወረህመቱላሂ ወበረካቱ ውድና የተከበራችሁ የቻናሉ ተከታዮች እንዴት ናችሁ ሰላም ናችሁ ወይ ዛሬ ጁማ ነው ጁማ እንደመሆኑ በጠዋት ተነስቼ ያው ጁማ ሁልጊዜ ከቤተሰብ ጋር ነው የምንሄደው ነ እና ሰብሪና እና ከነናቴ ጋ እህቴ ጋ በቃ ሁላችንም የምንሰባሰበው እነናቴ ጋር ስለሆነ እነሱ ጋር ነው ጁማን ማሳልፈው ማለት ነው እንደምታዩት በቆሎ ዘርቼ ነበረ በአንድ በኩል ያለውን መብቀል ጀምሮ በሌላ በታች በኩል ደግሞ አልዘራም ነበረ። አብረን ከእናንተ ጋር እንዘራለን ማለት ነው ውዶች። በየጓሯችሁ ያው ኢትዮጵያ ስትመጡ እዛ እንኳ ሆናችሁ አይቻልም። እዚህ ስትመጡ በየጓሯችሁ አትክልት፣ ማንኛውንም ነገር ዝሩ ትከሉ ማለት ነው። ዛሬ ያው በቀሎ ነው የምዘራው። እኔ በዛ በኩል ያለው እንዳሳየዋችሁ መብቀል ጀምሯል። እንሻላ ደርሶ የምንበለዋለ ያድርገን። የዛሬ የአመት ላይ ባለቤት የነበረ የተከለው እና ዛሬ ደግሞ እሱ የለም። ምን ነኝ ማለት ነው። ብቻ የጊዜው እንትን በጣም ይገርማል እና የሰው ልጅ እንዲህ ነው። በቃ አጋጣሚ ዛሬ እንኖራለን፣ ለነገ ምን እንደምፈጠር ሰው ሞት ብቻም ሳይሆን በተለያዩ ምክንያቶች እንለያያለን ማለት ነው። ስለዚህ ዛሬ ላይ አሁን እሱ ባይተክለው ባይዘረው እኔ እንደምታውኝ ይዣለሁ መቆፈር ማለት ነው። በነገራችን ላይ በቆሎ ያን ያክል እንትን ጉልጓሉ ምናምን አይልም። ዝም ብላችሁ እንትን ማለት ነው ጫርጫር አድርጋችሁ መዝራት ነው። ምክንያቱም ሌላ ነገር ቢሆን ጉልጓሉ ይሏቸዋል ምን ይላቸዋል፣ በቆሎ ግን ያን ያክል እንትን ስለማይል እንደምታውኝ ይዣለሁኝ መቆፈር ማለት ነው። የገበሬ ልጅ ነኝ እኮ ምን አባቱ ሁሉም በእጁ ነው የሚሰራው እንደምታት አቧራ በጣም ይወላል። የሚገርማችሁ ነገር ዝናብም ስላልጣለለት በጣም ከባድ ነው። ዝናብ እንዲጠል እስኪ ሁላችሁም ደው አድርጉልኝ ማለት ነው ወዶቼ። እና ዛፍ አለች እንደግሞ የሚቀፈቅፍ ባገኝ ይቀፈቅ አስቀፈቅፋታለሁ። ካልሆነ ራሴም ቢሆን ወጥቼ እቀፈቅፋታለሁኝ ማለት ነው። እንደምታውስ ሰብሪ ጋር እንሻ አላ ብያስባለውኝ ማለት ነው ሲደርስ ማለት ነው። ያው አምና ሰብሪና የለችም ነበረ። ዘንድሮ ደግሞ ሰብሪና አለች ማለት ነው። አብረን ነውማ ሰብሪ የምንበላው። የኔው እንደ ቱርኪ ታይ እንደ ቱርኪ ሰብሪ ተኝታ ነበረ። በነገራችን ላይ ያው ጠዋት ስላችሁ ለኔ አንድ ሰዓት ምናምን ነው። አይጮህም። አንቺ ተኝተሽ እኮ ነው። ሂጅ። እኔ በቆሎ የዘራሁት አትጮይ፣ አትጮይሽ እና በጠዋት የምንለው አንድ ሰዓት ከምናምን ላይ ያው ፀሐዋ ወታለች። ለእኔ ያው ጠዋት ነው። ልበላቸው ለመጫት ማለት ነው። እና ይህን ይመስላል ልጆች፣ ሁላችሁም ትከሉ፣ ዝሩ በየጓሯቸው ማለት ነው። እዚ ጋር እንደመናፈሻ ነበር ያደረኳት ዛፏ በጣም ታምራለች። ነው የሆነ እንትን መቀመጫ ምናምን ነበረው ጣውላም ነበረው ከዛ እሱን ነቃቂ እያነሳሁት በቃ ጎመን ነበረ። የዛሬ አመት የዛሬ እንደ የመጣውኝ የዛሬ ሁለት ዓመት አካባቢ ላይ ጎመን ተክያው ነበረ ቆንጆ ጎመን። የዛሬ አመት ላይ ደግሞ እንትን ነበረው። ይሄ ምንድን ነው ስሙ? ሐበሻ ጎመን ማለት ነው። በጣም ደስ ይላል አረንጓዴ ሆኖ ማለት ነው ልጆች። ይ በነገራችን ላይ ግቢያቸውን ተንስትሎ አሁን እኔ ልዤ ይዛኝ ነው እንጂ ማለት ለዲቃ አሁን ተነሳች አልተነሳች እያልኩ ቀጥ እያልኩ እያዳመቅኩኝ ነው የምሰራው ራሱ ማለት ነው ምክንያቱም ከተነሳች ስለማታሰራኝ ማለት ነው። እንደምታዩት ይቦላል፣ በጣም ከባድ ነው ይቦላል። በጣም ፀሐዩ በጣም ከባድ ኗል። ዝናብ አሁን ላይ ያስፈልጋል እንደነገርኳቸው ዝናቡ ደግሞ ትላንትና አጉረም ብሞ ነበረ ሐሙስ ዕለት ማለት ነው። ደግሞ መልሶ በፀው ቀረስ። አይጥልልን ዝናብ በጣም አሁን ላይ ከበቀለ እንኳ ችግር እህቴ ናይ ከበቀለ እንኳ ችግር የለውም፣ ግን እስከሚበቅል ድረስ ደግሞ ግዴታ ዝናብ ያስፈልገዋል። በዛ ላይ እኔ እንጃ ከባድ ነው። ለአትክልት ምናምን በተለይ ከባድ ነው። አሁን ይሄ ማዚያው ከበቀለ ችግር የለም፣ ትንሽ እንኳን ይቋቋመዋል። ግን በምን ይበቅላል? ንሽ የለው በንሽ ይበቅላል ይባል እና ከባድ ነው ውዶች። ይሄ እንደምታዩት በጣም ይወላል። እዛ ላይ ደግሞ ሰዓት እንትን የሆነ ቆሻሻ ምናምን አቃጥዬበት ነበርና እንትን ብሏል። ያው እንደነገርኳችሁ ብዙ ጉልጓሉ የለም በቆሎው ጫር ጫር ነው ማደርገው። ባይነሳ ምን ችግር የለውም ማለት ነው። ልጆች ይሄ እንደምታውኝ የገበሬ እጅ ሆኗል እጄ ማለት ነው። አንዳንድ ጊዜ የገጠር ልጅ መሆን እኮ ለእንደዚህ አይነቱ ነው የሚጠቅመው። አይደለም ማሻአላ፣ አገሬ እራሱ ሳይቀር እና በጣም ነው ደስ የሚለው። የገጠር ልጅ መሆን የገበሬ ልጅ መሆን በጣም ነው ደስ የሚለው። አቤት አቤት አቤት! ቀሚሴ ሳይቀር ነው የተነከረው ማለት ነው። ብቻ ምንም አይደለም። ሰው ልጅ ካልሰራ አይበላም። የዘራውን ነው የሚበላው ነው የዘራውን ነው አጭዶ የሚበላው የሚባል ነገር አለና ያልሰራ ነው ከየት ማን በላውም የስራችንን ነው የምናገኘው ምን በላውም ና ይ ያለውን መቆፈር ላችኋለሁ ወዶች ይ እናንተንም ለሀገራችሁ ያብቃቸውና እንደዚህ ልክ እንደኔ ማለት ከኔም በላይ የተሻለ ህይወት ኑሯችሁ ካላችሁ ግቢ እንጂ ይህንን ተመኝቼላችሁ፣ አይደለም ማለት እንደ አትወርቂ እሱ ላይ ትቀመጪ ወደኋላ። ግን ቢያንስ ካላችሁ ደግሞ ትንሽም ነገር ይሁን በጓሯቸው የሆነ ነገር በዘሩበት አሪፍ ነው ማለት ነው። ሁን ከመኛ እዚህ ጋር እንደምታዩት ትንሽ ቆምኩኝ ማለት ነው። ጫማ የምን አፈር ገብቶ ነበረ። እና ይህን ይመስላል ልጅ። አንድ እጄን ሲደክሜ በአንድ እጄ ጀመርኩት። በጣም እንትን ይላል እጄ እንደ ነገርኳችሁ ትላንትና ከበፊት ስብራት ስለነበረ እጅጋ መዳፌ ላይ ስብራት ነበረኝና እና ቀኝ እጂ እንደዚ ታጥፎ ዙሮ ነበረ። በጣም ይታክታል። አሁን የሆነ እኔ እንጃ ብቻ ታሽግ ምንድነው በወጌሻ ታሽችዋለሁ። ነገር ግን የሆነ ስሜት አለኝ ማለት ነው። እንደዚህ ጥብቅ አድርጌ ስሰራ ይታክታል። የመታከት ባህር ያለኝ ማለት ነው። እና እንደዚያ ነው። እንደምታውኝ ያው እንደነገርኳችሁ ጉልጓሎን ብዙም አያስፈልገውም። ተያየ ጫርጫር ነው የሚያስፈልገው። ይሄም ብትተውትም አራሙቸው ምናምን ግጫ ስለሆነ ስለማይነቀለኝ ነው የተውኩት እና በዚህ መልኩ ጫር አረስኩኝ ውዶች ዬ፣ ይህን ይመስላል። ጭና ዳምን በዛው አካባቢ ተክይ ያለውኝ ከዛው እየለመደ ነው እጀና እያችሁታ እያሳየኋችሁ እኮ ነው ያለት። ይሄን ይመስላል ዶችዬ። ዝሩ ትንሽ ዘርቼ ነበር ባለፈው የቀረኝ ነው እንትን ያልኩት የጨረስኩት ማለት ነው። እስኪ ሸር እያደረጋችሁ አበርታቱን፣ ላይክ አድርጉ አብረን እንደግ ማለት ነው። ዛሬ ጁማ ማርፈጃችንን ቤተሰብ ጋር እስከምንሄድ ድረስ ብዬ ያልጨረስኳትን በዚህ መልኩ ጨረስኩኝ ማለት ነው ውሎችዬ። ይሄ በነገራችን ላይ አጥር ይሆናል። አሁን ላይ ግን አጥር፣ ይሄንን አንሱ ተብለን እየተነሳ ነው። እኔ ጋ እንኳ ወደ ውስጥ ገባ ያለ ስለሆነ ማለት መንገድ ዳር ላይ ለምሳሌ ዋና መንገድ ላይ የሆነ አጥር እያስነሷቸው ነው። በቆሎ ይታያቸው ከሆነ በቅሏል። ይሄ ቢያንስ አንድ አስራ አምስት ቀን ሆኖታል ከተዘራው። ነገር ግን በዝናብ እጥረት ነው እንጂ እስካሁንም ተወደን አድርግ ነበር። እንደምታወት በቅሏል። አንዳንድ ቦታ ላይ በጣም በዝቶ ስለሆነ ነው እየነቀልኩኝ። አሁን ትንሽ ከፍ ይበልና ባዶ ባዶ ላይ ተክለዋለሁ ብዬ አስብ ያለው እንሻላ ማለት ነው። ይህን ይመስላል ዶች። አሩቴን በነገራችን ላይ ጭጫን እንትን እያለብኝ ነው። እስኪ መድኒት ካወቃችሁ መድኒት፣ የጭጫን ማለት ነው። አሩቴ ላይ እንትን እያሉብኝ እምቢ ብለዋልና እንድጨምርበት ብዬ ነው። እና ይህን ይመስላል ዶችዬ ሼር እያደረጋችሁ አበርታቱን። እናንተንም ለሀገራችሁ ያብቃችሁ። የጁማ ሳይደርስ የጁማ ጠዋቱ ማለት ነው ማርፈጃችንን በዚህ መልኩ ግቤን ስሰልል ወይም ደግሞ የሚዘራራውን ነገር ሲዘራራኒ የቆየውትኝ ማለት ነው ይሄን ይመስላል። ሸር ላይክ እያደረጋችሁ አበርታቱን። እንዲሁም ደግሞ ለምታበርታቱንም ከልብ አመሰግናለሁኝ። አሁን ተጣጥበን ምናምን ሰብሪና ተነስታለች። ያው ቅድም ነበር የተኛቸው። ተጣጥበን ምናምን ወደ የት ነው? ወደ ቤተሰቦቻችን ጋር እናመራለን ማለት ነው። ዛሬ ጁማ ውሏችን እዛ ነው የሚሆነው። መልካም እንቀንመኝላቸዋለን። መልካም ጁማ የሆንላችሁ ውዶቼ፣ ሼር አድርጎ ይህንን ቪዲዮ ብዙዎቻችሁ አበረታቷት ምናምን የምትሎች እውነት ቃላት ያንሰኛል። እናንተ ከልብ አመሰግናለውኝ። ሸር አድርጉ። ቻናሉ ሸር ማድረግም ስለሚችል ሸር እያደረጋችሁ አበረታቱን ማለት ነው። ይሄን ይመስላል የዛሬው ማርፈጃችን ላችኋለሁኝ። ማብራትም በነገራችን ላይ ሊሰጠን ነው መሰለኝ። አሁን ላይ ተመዝግበናል ዶ አድርጎ ማለት ነው። ጠልፌ ነው እየተጠቀምኩኝ ያለሁት አሁን ይሰጣችኋል ተብሏል። ልጆች ይሄን ይመስላል። በሌላ ቪዲዮ እስከምንመጣ ድረስ ሰላም ኑሩልኝ። አበርታቱ፣ ሸር አድርጉ።